በስራ ሳፈሮ አስገድዶ ደፈረኝ። ይህ በጣም ያሟል። ቀሲስ ደበበ እስጢፋኖስ ይባላል እና እናት እኔ ያለሁበት ቤት በድሮን እየተመታ ነው እኔ ያለሁበት ቤት በድሮ እና እንትናችን ቤታችን ቢልዲንጋችን ሲንቀጠቀጥኩ ነው እና መጣኝ። ይንቀጠቀጣል፣ አይሰማሽም አንቺን። ከዛ እንኳን ደስ ያላችሁ የአብረሃም ብርሃምና የሳራ ያድርግላችሁ ልታዩ ስትናፍቆ የነበረ እንኳን ሁላችሁ፣ ውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ሰላም ሰላም፣ ወዳጅ ቤተሰቦቼ እንዴት ናችሁ? ልይ ገና ከእንቅልፍ ያልነቀውም አይኔ እንዳበጠ ነው። ቻናልም እየተንቀሳቀስ አይደለም። ምን እንደሚሻለኝ አላውቅም። ዛሬም እንደተለመደው አነጋጋሪ አነጋጋሪ ባልኳቸው ቪዲዮዎች ተመልሻለሁ ማለት ነው ቤተሰቦቼ። በቀሲስ ደበበ እስጢፋኖስ ተደፈርኩ የምትል እጅግ በጣም ልብ የሚነካ ለማመን የሚከብድ ባለታሪካችን አለች። አብረና ያለን ሀሳብ ትሰጡበታላችሁ። በሌላ በኩል ደግሞ ቤተሰቦች የነ ኤልዳናና ሜሎስ ሊጋቡ ነው ይለናል ማለት ነው። ኤልዳናን አወቃችኋት? ያቺ ስለ ፍቅር ስትመክረን የነበረችው ልጅ የራሷን ታሪክ ስትነገር አብለን ስንሰማት የነበረችው ልጅች እሷ ማለት ነው። ልታገባ ነው ተብሏል ማለት ነው። በሌላ በኩል ደግሞ ወደ ኳታር አካባቢ ያላችሁ ልጆች በጣም ጥንቃቄ ማድረግ አለባችሁ። በነ ኢራን ጦርነት እየተተኮሰ ነው። ወደ እናንተ ያሉትን ነገሮች ያሉትን ግርግሮች አብረና ያለን ሀሳብ አስተያየቶቻችሁን ስጡበት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። እኔ ቪዲዮ ስለቅ እንዲደርሳችሁ ቶሎ የደወል ምልክቷን ተጫኑ ማለት ነው። ወደ ቪዲዮ እንግባ። ቀሲስ ደበበ እስጢፋኖስ ይባላል እና ወደተኛሁበት አልጋ መጣ እዛ እንዲህ ሲነካኝ ምንድን ነው ስል፣ እኔ ነኝ አለ። ምንድን ነው ብዬ ስነሳ በትራስ ነው ያፈነኝ። ሰው እዛ ክፍል ውስጥ ሌሎች ሰዎች አሉ አሉ። እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ ከባድ ከባድ በቀል። እኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትረፉኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይህ በጣም ያሟል መጩ አልቻልሽም። እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል? ቤቱ ሰፊ አዳራሽ አይደለም። ግን ብቻ እኔ እንጃ አሁን ቤቱን አራት በአራት ወይ አምስት በአምስት ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቀሚያ ነው። በሰዓቱ እንዳልኩሽ የድካም ጊዜ ነው፣ የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ሌሊት ነው። ከዛ ምን ፈራገጥም ያው ሴት ልጅ የምትጠቀመውን ነገር ሀይል ትጠቀም፣ ከነሰዋቱ ያን ሁሉ ባደርግም ግን አቅም ስላነሰኝ እሱን መጋፋት አልቻልኩ። አሁን ይሄ በጣም ያማል። ወደ ውስጥ ያልቅሽ፣ የተረፈውን ማለቅ፣ ሰው እምባ የሚመጣው ቀሲስ ደበበ እስጢፋኖስ ይባላል። ውሌተኛ በሩን ከፍቻ ወጣ የበስኩትን ብርድ ልብስ ለብሼ በር ላይ ወጣው። ምንድነው የማደርገው? ከዛ በኋላ ስ ቢያርደኝ፣ የሆነ ነገር ቢያደርስብኝ ስ ከዚህ ቀደም ታውቂው ነበር? አላውቀውም። ለመጀመሪያ ጊዜ ለመጀመሪያ ጊዜ ታሪክም የለንም። ምናልባት ግቢ ስላሴ ግቢ በርሌ ባይሆን እንጂ እሱ ጋር አገልግሎት ሰጥቼው አላውቅም። አላስታውሰንም። ከአዲስ አበባ ነው። እሱም ለአገልግሎት ወደዛ ሄደው ከአዲስ አበባ ነው። አሁን ተጋብዞ ቤቱ አይደለም፣ ደብሮ አይደለም። ግን የጓደኛው ሀገር ነው። አብሮት የመጣው አገልጋይ የእሱ ሀገር ነው፣ የእሱ ደብር ነው። በኋላ ያንን ነገር አደረገ። በር ከፍቼ ወጣ። ምናልባት ወደ አስራ አንድ ሰዓት ገደማ ሊሆን ይችላል። በብርድ እየጠፈጠፈኝ እዛ ቁጭ አልኩ በር ላይ በባግስቱ ሻይኑን። በቃ ነው መሄድ አለብኝ ወደ ሀገር የመሄድ እፈልጋለሁ አልኳቸው። ምንም አልጠቅምማ ሌላ ነገር ቢያደርግብኝ መግደልም አለ ነገ ወረዳለሁ ንጊውን ነገር ይመጣል ብሎ ሊገለኝም ይችላል። ማን ያየዋል? ስለዚህ አፍራት ስለነበር ተነስቼ ሸኙኝ ያልኳቸው፣ አራት መቶ ብር ሰጠኝ። ጉባኤ የጠራኝ ሰው ከጂንጋ ወደ አዲስ አበባ አራት አራት መቶ ብር መመለሻ ተመልከቼ፣ የሁለት ቀን መንገድ ነው። ምን በልቼ የት አድሬ እንዴት ተሳፍሬ የሚለው ነገር አልገባቸውም። ታውሌተኛ እናት እኔ ያለሁበት ቤት በድሮን እየተመታ ነው። እኔ ያለሁበት ቤት በድሮን እየተመታ ነው። የት እንደምንገባ አናውቅም። አበስ አበ ለብሰን ልንወጣ ነው። እውነት ጸሎት አድርጉልን። በድሮን እየተመታ ነው። የፈጠረ ያለ አይ ዶንት ነው ግን እኛ ደግሞ በጣም ከኛ ቅርብ ነው። አያ ከባድ ነው። ሳሪ ፈርተን ቁጭ ብለናል። ከኛ ቤት በጣም ቅርብ ነው። እንደምታዩ ነው ቪዲዮ ላይ እንዳየሹ እንግዲህ ያን ከኛ ቢልዲንግ በርዳ ነው በቃ የተቀረጸው ማለት ነው። ወንጌላዊ ሜሎስ እና ኤልዳና እንኳን ደስ ያላችሁ። የአብርሃም እና የሳራ አድርግላችሁ። ሶሪ ትላንትና እኔም ላይቭ ላይ ስለነበርኩ እነ ኤርሚሻ ቤት ገብታችሁ ስትማረቁ ስትባረቁ ማየት እጅግ ደስ ይላል። ሜሎሴ እንኳን ደስ ያለ፣ ማብራደር ኤልዲዬም፣ ሰላማችሁ ብዝት ይበል። እግዚአብሔር ያጣመረውን ማንም አይለየውም ይላል ቃሉ እና ትዳራችሁ ይስመር፣ ወልዳችሁ ሳሙ፣ በርቱ። በእናንተ መካከል ከባልና ከሚስት ውጪ ሌላ ሰው በመሃል እንዳታስገቡ። እግዚአብሔር ብቻ ነው በእናንተ መሃል ያለው። ሶስተኛ ሰው እንዳይገባ ውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለው። ትላንትና ሽምግልና ነበር። እንግዲህ እሺ ተብዬ ተቀብያለው ማለት ነው። እና ሀገራችን ወግ እና ሀገራችን ስርዓት ማለት ነው። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ ግን፣ በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና፣ ግን አሁን እንደዚህ በጣም በግልጽ ደግሞ የሚዲያም ሰዎች ስለሆነን አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እችን የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። ልታዩ ስትናፍቆ የነበረ እንኳን ሁላችንም ደስ አለን። በጣም እንወዳቸዋለን፣ እናከብራቸዋለን። ማለት የምፈልገው አንድ ነገር ግን ጸሊውልን በጣም ጸሊውልን። ከደስታው ባሻገር ታውቃላችሁ እንደዚህ አይነት ነገር አይፈልገውም ጠላትና፣ በብዙ ደግሞ ጌታ እንዲረዳን ለእኔም ጥበብ እንዲያበዛልኝ። ሴት ልጅ ነች ደግሞ ሞር ጥበበኛ መሆን ያለባትና ለሱ ደግሞ የመቻል አቅም እንዲሰጠው። በጣም ጸሊውልን። እንወዳችኋለን። ተባረኩ ዳንዬ ይህን ቤት ከፍተህ ይህንን ዜና እንድናጋራ ስላደረክ በጣም እናመሰግናለን። ሁላችሁም ተባረኩ።